ሰው በሌለበት እስከ ድብደባ ድረስ ነው የደረሰችው። ከህይወታቸው እንድትወጣ ዳግመኛ አጠገባቸው እንዳደርስ አብርሃምም ጋር ሩታም ጋር እንዳደርስ የሚል ነው። መጣን ቤት ይዟት መጣ። ከህይወቱ ወታለች፣ አሁን ለጊዜው እንደምናየው ወታለች ማለት ነው። ስለዚህ እናንተም ደግሞ ከህይወቱ እንድትወጡ። ከሩታ ከአብርሻ መጣላት አንፈልግም። በክብር ተከባብረን እንድንኖር ከፈለጋችሁ ከህይወታቸው ውጡ ነው በቃ። እንደ ጥፋተኝነት ስሜትም ጭንቅላት የተሰምቶኛል። ምክንያቱም አንድ ነገር አድርጌ አላውቅም። እነሱ ህይወት ላይ ማይደረግ ነገር እያደረጋችሁ ድጋሚ ወደ እነሱ ህይወት እንድትመለስ ካደረጋችሁ የሄርሜላ ጣ እናንተ ላይ እንደሚደርስ አምነህና መቀበል አለበ። አንተም አቤልም ማለት ነው እየሰማ ከሆነ ካሁን በኋላ ይህ ማታለና የሚባል ነገር የለም። እኛ ጨርሰናል። የፈለክበት ቦታ ሄደ። አሁን ከፈለክ እንደዚህ እንድትነጋገሩ አለ ብሩክ በጥብጧል ብለ እስቲ መጥሪ ያውጣል ይለኝ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ ልኝ? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል። ያው ቤተሰቦን አንዳንድ ነገሮች ለመፈታት እየተሞከረ ነው እና ያው ዛሬ ደግሞ ከገኒ ጋር ነገሮችን ለማስተካከል እናንተ ጋር መተናል። ና እስቲ ገኒ ሰላም ቢያችሁና። ሰላም ቤተሰብ፣ እንዴት ናችሁ? እኛ በጣም ደህና ነን። ጤና ቆይታ፣ ሁሉ መልካም እኛ ጋር ሁሉ አልፍ ነው። እግዚአብሔር ይመስገን። ሰላማችሁን ዝዝት ይበልልን። እንግዲህ ዛሬም እናንተ ጋር ነገሮችን ለመፍታት ነው የመጣ ነው። ከዚህ በፊት እንደምታውቁት ሄሚላ የነአብርሽና የነሩታ ሕይወት ላይ እንድትቆይ እያረጓት የነበረው ብሩክና አቤል ናቸውና፣ አሁን ላይ ደግሞ አብርሽ ከሕይወቱ እንድትወጣ ነግሯታልና፣ ያንን ነገር ደግሞ እኛ የምንቀበለው ውሳኔ ነው። እኛ ብቻ አይደለንም፣ ሩታም የተቀበለችው ውሳኔ ነውና ግን ደግሞ ያው ሩታ አሁን ላይ በሱ እንደ ተስፋ እንደ ቆረጠች ከዛ በፊት ምን ያን ተናግራለች ራሷም ተናግራለች። እና ያንን ነገር ልትቀበለው እንዳልቻለች ሄሪሜላን ብትወጣ አብርሽና ሩታ አንድ ላይ መሆን እንደማይችሉ ነግራው ነበረና ሩታ ትንሽ ጊዜ ያስፈልጋታል ይህንን ነገር እንትን ለማድረግ። ሌላ ቀን እዛው በዚያው ነበር እያስቸኮላት ወይንም ደሞ ውሳኔዎቿ ቶሎ እንድትወስን እያደረጋት የነበረውና አሁን ላይ ደሞ እንድታስብበት ጊዜ እንሰጣታለን ማለት ነው። የራሷ ውሳኔ ነው ይሄ። ከአብርሽ ጋር መሆንን ከፈለገች አለ መሆንን ከፈለገች የራሷ ውሳኔ ነውና እኔ እንጃ። አብርሃም ይህ ውሳኔ ሊወስን የቻለው ገኒ ባመጣችሁ ውሳኔ ወይም ደግሞ ገኒ ባመጣችሁ የመጥሪያ ወረቀት ይመስለኛል አብርሽም ሊወስን የቻለው ምክንያቱም ገኒ ነች መጥሪያውንም ፖሊስ ጣቢያ፣ ሜዳ ሁሉ ነገር ያሳወቀችውና አብርሽ ለሄርሜል አዝኖ ወይም ደግሞ ሄርሜል የሆነ ሆነ ነገር እንዳትሆን በማዘን ይመስለኛል። በሩታ ፊት ከህይወቴ እንድትወጭ ይፈልጋሉ ምናምን ያላትና እኔ እንጃ ከሩታም ጋር ፈልጎ ሊሆን ይችላል፣ ወይም ደግሞ መጥሪያ ወረቀት ስለመጣላትም ይሄን ነገር አስቦ ሊሆን ይችላል። እና እኛ ምንም ያስብ ሄድ ሜላ ብቻ ከነሱ ህይወት እንድትወጣ ነው የምንፈልገው። ምክንያቱም አስፈላጊ ሰው አይደለችም፣ የተገኘችበት ቦታ ትክክለኛ ቦታ አይደለምና እኛ ከሷ ጋር ምንም አይነት ነገር የለብንም። እኔም ብሆን ገነትም ብትሆን ምንም አይነት ነገር የለብንም። በጣም ነው የምንወዳት አሁንም ቢሆን ግን ደግሞ እያደረገች ያለችው ነገር እየሰራችሁ ያለው ነገር ከትልቅ ሰው ማይጠበቅ ከሴት ልጅ ማይጠበቅ ነገር ነውእና እያደረገች ያለችው አሁንም ቢሆን ሌላ ነገር ሊፈጠር ይችላል። አሁን ከህይወት ውጪ ሊም ብሏታልና እንደ ሌላ ቀን ራሴን አጠፋለሁ አንዳንድ የአዘን ነገሮች ምናምን እንድን ካሰበች ይሄ ነገር የሷ ሀሳብ እንዳት እንደሆነ እንድታምኑ ፈልጋለሁ። የሁሉ ነገር እያረጓት ያሉት እነ አቤል ስለሆኑ ማለት ነው በግልጽ አይታቸው እናንተም፣ አቤል ቆሞ ሲመሰክርላት ማለት ነው። እና ይሄ ነገር ብዙ ነገር እያበላሹ ያሉትም ብዙ ነገር እንዲሰራ እያደርጉ ያሉት ሁለቱም ስለሆኑ ከዚህ በፊት ያደረጉ ያደረግነው ነገር ሄርሜላ ላይ የተደረገው ነገር አሁን ደግሞ እነሱ ላይ ለማድረግ እኔም ሀሳብ አለኝ፣ ገን የሚያመጣችሁ ሀሳብ ስለሆነ ነው። እና ለሄርሜላ የተሰጣት የፖሊስ ጣቢያ መጥሪያ እነ ብሩክም ጋር እነ አቤልም ጋር ነገሮችን እየጀማመረን ነውና ካሁን በኋላ ከነሱ ሕይወት ማያወጡ ከሆነ ኤርሜላ እንግዲህ እንደ አብርሽ እንደተናገረው ከሆነ ከነሱ ሕይወት ኤርሜላ ወጣለች። ግን ደግሞ አሁንም እነ ብሩክ እሷን ለማምጣት እሷን ወደ እነ አብርሽ ሕይወት ለመመለስ ካሰቡ ይሄን መጥሪያ ወረቀት ደግሞ እነሱን ጋር ይዘነው እንሄዳለን ማለት ነው። ገኒ የምትዩ ነገር ካለ ያው እኔ አሁን ምለው ምንድነው መሰለ ማለት አብርሃም ፈርቶ ነው እንጂ ይርሚላን እርግጠኛ ነኝ እኔ ከህይወት አስወጥቷታል። አይደለም የነበረው ነገር ትላንት አይተሃል። እና ምንድነው ፈርቶ ነው የሚመስለኝ። ወይ ትታሰራለች ወይ የሆነ ነገር ብሎ ፈርቶ ነው የሚመስለኝ። ከወጣች እሰየው እኛ የምንፈልገው ያ ነው። ስለዚህ ማትወጣ ከሆነ ደግሞ እርምጃችን አሁን እንደቀጠለ ነው የሚሆነው። ተርበት ብተዋል ትላንት ስትጠየቅ የነበረው ነገር ጥሩ መልስ ነው እየመለሰች የነበረው። እኔ ከህይወት ወጣለሁ፣ ያው እየተጠየቀች ስለነበረ እኔ ከህይወት ወጣለሁ፣ በቃ እኔ ነኝ የገባሁት ወጣለሁ፣ ምናምን ነገር ወደዋለሁ ምናምን ስትል ነበረ። ትላንትም ብዙ ረጅም ሰዓት ተከራክረናል። አንደኛ ቪዲዮ መቅረጽ አንችልም። ህግ ቦታ ነው ያለነው ታውቃላችሁ፣ ፋሚሊ ህግ ቦታ ቪዲዮ መቅረጽ አይቻልም፣ ለእናንተ እንዳናሳውቅ ማለት ነው። ስለዚህ ከዛ አንጻር ነው ያ ነገር። ማትወጣ ከሆነ አሁንም እርምጃችን እርምጃ ነው የሚሆነው። ምናልባት የውሸት ከሆነ ያ ነገር የሚል ስጋት አለኝ እኔ። ትላንትና ግርግር ስለነበረ እና እነ አቤልም እነቡራ ይሄ ነገር ደግሞ አሁንም እነሱ ስርስር መሄዳቸውን ካላቆሙ እነሱ ላይ ይሄን አይነት እርምጃ እንደምንወስድ ያለምንም ጥርጥር ነው ምንነግራችሁ። ቤተሰብ ስለዚህ መጎዳት የለባትም ከዚህ በላይ እና ደግሞ ትላንትም እያላት ነበረ ጊዜ ስጠኝ ነው ያለችው። ጊዜ ያስፈልጋታል። ለምን እየሆነ ያለው ነገርና አሁን እየተፈጠረ ያለው ነገር አንድ ስላልሆነ ጊዜ ያስፈልጋታል። ያ ማስፈራሪያ ስለደረሰባቸው ነው አሁን ቶሎ ብሎ ወደዚህ እንትን የመጣው ማለት ነው፣ ወደ ሰላም የመጣው ሰላም መሆኑን አሪፍ ነው፣ እኛም ደስ ይለናል። ግን ደግሞ እየተጎዳች አይደለም። መጀመሪያ መውጣት ያለበት ነገር ከወጣ በኋላ ነው እንጂ አንዴ ይቅርታ ስለ ጠየቃት እዛ ጋ ሚሆን ነገር አይደለም። ስለዚህ ጊዜ አስፈልጋታል፣ አስባበት ምን ብላ እንድትታረቅ ነው እኛም ፍላጎታችን። ግን ማስጠንቀቅ የምንሰጠው ምንድነው፣ አሁንም አቤል ቡርኬ፣ አሁንም አሉ ሌላ በዙሪያ። ስለዚህ እነዛ ሰዎች ውጡ፣ አላስፈላጊ ናችሁ፣ ውጡ። መካከላቸው ላይ አትግቡ። ምንም አይነት ግርግር አያስፈልግም። ትናንትና ግርግር እየፈጠሩ ነበረ። ለምን ትገባለች ምናምን ምናምን እያሉ ነበረ። መግባቷ እንደውም ለኛ አሪፍ ሆነልን። በቃ ሄርሜላ ውጪ ከህይወቴ እንድትባል ያደርገልን ለኛ እንደውም አሪፍ ነው። ማስጠቀያው ምክንያቱም ወዴንሶች ብዙ እየተናገራችሁ ነው። በውስጥ ለምን እንደሆነ ይሄ ነገር የማታስተካክሉት በስልክም በምንም እያወራችሁ፣ ስለዚህ ያን ነገር ነው እናንተን ታሳቢ በማድረግ ነው ይሄንን ነገር ያደረግነው። እንግዲህ ካጠፋንም ይከታል ጠይቃለ። አይ ምንም አጥፍተናል ብዬ አላስብም። ይሄ ሁሉን ጊዜ የታገስ ነው። ወይም ደግሞ ይህንን ነገር እንዳይመጣ የፈራን የነበረው አንደኛ ነገር የሩታ ልጅ ያለ አባት እንዳያድግ ስለፈለግን ነው። ሁሉም የሚፈልገው ነገር ስለሆነ ማለት ነው። ከትንሽ እስከ ትልቁ ድረስ አንደኛ ነገር ልጁ ካባት ጋር ነው ማደግ ያለበት ከእናቱም ጋር አንድ ላይ ሆኖ ነው ሲያድግ ደስ የሚለው እና ያንን ነገር እንዲሆን ስለፈለግን እንጂ ድሮ የሚወሰን ውሳኔ ነው። ወይም ደግሞ ሄርሜላ እና አብርሽ አንድ ላይ መቀጠል ይችሉ ነበር እንደፈለጉ ብለን መተው አቅቶን አይደለም። ግን ደግሞ በቃ በሱ ምክንያት የሚጎዳ ሰው ስላለ፣ በሱ ምክንያት ደግሞ ሊያዝን የሚችል ሰው ስላለ ይህንን ውሳኔ እያደረግን ያለ ነውና አሁንም ቢሆን ይህንን ነገር ካላቁሙ እነብሩክም እነሱ ላይ እንደሚደርስ ምንም ጥርጥር ምንም መጠራጠር ራሱ የሌለብን ነገር ነውና እኛ አሁንም ቢሆን መንገዶችን ጀምረናል። ግን ደግሞ አሁን አብርሽ ከነሱ ከሄርሜላ ሄርሜላ ከራሱ ህይወት ካስወጣ በኋላ እነብሩክ ደግሞ መልሰው ሄርሜላ ለማምጣት ከሞከሩ በቃ እኛ ትግስታችን አልቋል። በአሁኑ ሰዓት ማለት ነው እኛ የራሳችን ህይወት አለን የራሳችን ኑሮ መኖር የምንችል ሰዎች ነንና እኛ ትግስታችን አልቋል። የምንወስነው ውሳኔ ደግሞ እንወስናለን ማለት ነው። ይዛኔ ያ ውሳኔ ከተወሰነ በኋላ እኔ ምንም የምንጸጸትበት ወይም ደግሞ ይህንን ለምን አደረኩት ምንበት ምንም አይነት ምክንያት የለም። ምክንያቱም ብዙ ነገር ሞክረናል ብዙ ነገር አድርገናል እና ይህንን ውሳኔ ከመወሰን እንግዲህ ዛሬ ቤተሰቡን ሰላም ነው። መጀመሪያ እንዴት ናችሁ? ተቀበላችሁ ቤተሰቦቻችን፣ ምን ችግር ያው። ዛሬ እኔ እናንተ ከዚህ በፊት ተጨቃጭቀናል፣ ብዙ ነገርም ተባብለናል። ያ ሁሉ ነገር ደግሞ ያው ሄርሜላ ደግሞ ከእነ አብርሽ ሕይወት ከወጣች እኔና እናንተም ሰላም የማንሆንበት ምንም አይነት ምክንያት የለም። ምክንያቱም ጓደኞቼ ናችሁ፣ ከዛ በፊት ብዙ ነገር አቃችኋለሁ ታቁኛላችሁና ሄርሜላ ጋር እየሰራችሁት የነበረው ነገር ከቆመ እኔ ከናንተ ጋር ምንም አይነት ነገር የለም። በጣም ነው ማለት ነው። እና ዛሬም ከገኒ ጋር የመጣ ነው። ከዚህ በፊት ለሄርሜላ የሰጣችሁትን የመጥሪያ ወረቀት ደርሷል ብዬ አስባለሁ። ለአንተ ሳይሆን የሰጠሁት ለአቤል ሰጥቼው ነበረ፣ ግን ደግሞ አቤል ደግሞ እንደሚያሳይክ ሙሉ ፐርሰንት እርግጠኛ ነኝ። ዛሬም ከገኒ ጋር ምንድን ነበር? በምን ምክንያት ነበር መጥራት ያስወጣችሁት? ያው ያ ምንድን ነው መጥሪያ ከህይወታቸው እንድትወጣ ዳግመኛ አጠገባቸው እንዳደርስ አብርሃምም ጋር ሩታም ጋር እንዳደርስ የሚል ነው። ትናንት ያለው ነገር ጨርሰን መጣን። ቤት ይዟት መጣ። ከህይወቱ ወታለች፣ አሁን ለጊዜው እንደምናየው ወታለች ማለት ነው። ስለዚህ እናንተም ደግሞ ከህይወቱ እንድትወጡ ከሩታ ከአብርሻ ጓደኛናችሁ እናውቃለን። ግን በቃ መውጣት አለባችሁ። ግን እኔ አሁን ያልገባኝ ነገር የጉዳዩ ባለቤት አብርሃም ሆኖ ሳለ ከህይወቴ ትውጣ ብሎ መክሰስም ማመልከትም ያለበት እሱ እያለ እናንተ ያው መናገር ባልፈልግም ገኒ ምንድን ነው እንደዚህ? አሁን ህግ ደረጃ የሚያዳረሳቸው ከሽማግሌ ተርፎ ከሽማግሌ አልፎ ነው ወይስ ደግሞ አብርሃም ከብዷችሁ ነው? አብርሃም ራሱ ነው ከህይወቴ ትውጣ ብሎ ራሱ ማመልከት የሚችለው ወይ ሩት አለችው። ፈርቶ እኮ ነው። ፍርሀት ፈርቶ መሰለኝ የመጣው ለታል ወረቀቱን አይቶ እዛ ፍርድ ቤት ነበረ። አሁን እኛ ለኦዴንስ አላሳየንም፣ ምክንያቱም ካሜራ መደቀን አይቻልም። እንግዲህ ታውቃለህ፣ ከዛ አንጻር እንጂ ያለውን ግርግር አንተ አላየህም፣ አልነበርክም በቦታው። አቤል ነበር፣ አብርሽ ነበር። የነበረውን ግርግር ላንተ አልነግርህም፣ ምናልባት ሰምተ ሊሆን ይችላል። ከዛ አንጻር ነው መቶ እሷን ይዞ መጥቶ ከህይወት ይውጭልኝ አላት። አላመንበትም እኛ። ስላላመንበት ሰው ግቢን የገባችው በዛ ላይ ትልቅ ድፍረት ነው የተዳፈረችው። አራስናት። ድንገት ሌላ ነገር እንኳን ቢፈጠር አስበው እኮ። አሁን ይሄ ነገር አብርሃም ከብዶታል ወይ እናንተ መጥሮ ያስወጣችሁ? እኛ የቤተሰብነት የራሳችን ውሳኔ ነው። እሱ እሱ ከብዶን አይደለም እኛ። ለሱም ከፈለግን እንሰጠዋለን፣ ካልወጣ ማለት ነው። ገብቷል። ግን አሁን እኔም ማስጠንቀቂያ ምሰጥ ለአንተም ላቤልም። አቤል አላገኘሁትም፣ ስለዚህ አንተን ነው ባለፈ ማግኘት ያለው አሁንም ስለዚህ መጣላት አንፈልግም። በክብር ተከባብረን እንድንኖር ከፈለጋችሁ ከህይወታቸው ውጡ፣ ነው በቃ አለቀ። ከዚህ ሌላ እኔ የምለውን ነገር ያለ አይመስለኝም። ምን ትላለ? ችግር የለውም። አይ ካሁን በኋላ ደግሞ ከዛ በፊትም አይተናል። አብርሽ ከህይወቱ ካስወጧት በኋላ እናንተ ከጎን ሌላ ነገር እየፈጠራችሁ ወደ ህይወቱ ድጋሚ እንድትመለስ እያደረጋችሁ ነበር እና ያንን ነገር ደግሞ ድጋሚ አደርጋለሁ ብላችሁ ካሰባችሁ ሄርሜላ ላይ የደረሰ ወጣ እናንተ ላይ ደግሞ እንደማይደርስ እንዳጠራጠሩ እንደሚደርስ ደግሞ አምነህ መቀበል አለብህ። ያንን ነገር ስታደርገው ማለት ነው። ዛሬ ይሁን ከገኒ ጋር የመጣሁት እኔ እናንተ ጋር በጭቅጭቅ ስለሆነ ነው። ሌላ ነገር ግን እናንተ የምንገናኘው ማለት ነው። ዛሬ ግን እየመከርን ያለ ነው፣ እያስፈራራ ነው ወይም ደግሞ ያመናጨቅን ምናምን እንዳይመስል፣ እንደ ወንድም እንደ እህት እየመከርን ያለ ነው። ካሁን በኋላ ለሚደርስባችሁ ነገር እንዳለ የሰውን ለመበጥበጥ የምትሄዱት ያክል እናንተ ደግሞ ታች እንድትወርዱ እኛም ጥግ ድረስ እንሄዳለን። ገባ አይደለ፣ ህግ በጠይቀኝ ማለት ነው። አሁን እኔ በገኒፊት እንደዚህ መናገር አልፈልግም፣ ግን በእትኛው ህግ በጠይቀኝ እኔ ማንንም ትዳር አለ በጠበቁም የማንንም ትዳር እንደዚህ እንዲሆን አላረኩኝ። የሚገባ ከሆነ እኔ ምንም የሚያጠፋው ጥፋት የለም። ቦታ እንኳን ሄደ በጠይቀኝ ምንድን ነው ያጠፋው? ብሩክ ምንድን ነው ያጠፋው ብትባል የምትመልሰው መልስ ይላል ከሄርሚላ ጋር እኮ። እች ልጅ አንደኛ ነገር ስለ ሄርሚላ እኔ እኔ እኔ እንዴ ከዛ በፊት እኮ አንተም እኮ አቤላ እኮ ቆማችሁን እየመሰከራችሁላት ያላችሁ። ምንም ነገር የለባትም እች ልጅ፣ አይደለችም ነው ያልኩት። ምን አልኩኝ እንዴ? ክፉ ካልሆነች እኮ ለራሷ ጓደኝነት ከፈለጋችሁ እኮ እራሳችሁ ማድረግ ትችላላችሁ። እንዴ ለምን ቆይ፣ ጓደኛ እናንተ ጓደኛ መሆናችሁ ነው እኔ አይደለም ያልገባኝ ነገር። እኔ አሁን ፍርድ ቤት ሄዳችሁ፣ ፖሊስ ጣቢያ ሄዳችሁ፣ ህግ ቦታ የሚያስጠይቅቀኝ ጥፋት ምንድን ነው? እስቲ ህግ የትኛው ህገ መንግስቱ ላይ ይዛችኋት የመጣችሁት እኮ እናንተ ናችሁ። ለሰው ማስተዋወቅ ህገ መንግስቱ ላይ ጥፋት ነው ይባላል? ድሮውንም ይታረቁ ነበረ መካከላቸው ለች ልጅ ባትገባ ማለት ነው። ይሄ ምላም ከመምጣታቸው በፊት እኮ ተጣልተዋል ገል። ይጣሉ ግን እስካሁን ድረስ ታርቀው ነበረ እንዴ እኛ በጨረስነው ጉዳይ እኮ ነው። ምርመራ ተባለ፣ የሆነ ነገር ተባለ፣ በቃ በጨረስነው ጉዳይ ላይ እሷ መጣች ጣልቃ ገባች። ገብቷል። ይሄ ሁሉ ደግሞ የማን ነው? የእናንተ ሴራ ነው። እናንተ ባታመጧት ኖሮ እዚህ ቦታ ላይ አትገኙም። አንቺ ፊት ሌላ መጥፎ ነገር መነጋገር አልፈልግም። የነፈረንጁን ሀሳብ ስለማውቀው ሌላ ነገር ብለው ከሆነ አላቀም። ነገር ግን ወንጀል ላይ የሚያስጠይቀኝ ነገር የለም። ምንም ያጠፋሁት ጥፋት የለም። ምንም አንድ ነገር አጥፍቻለሁ ብዬ ፍርድ ቤትም የሚጠይቅኝ ጥያቄ የለም። እሺ፣ ነገር ልንገርህ። ምክንያቱ ደግሞ ምን ታውቃለህ ሰውና ሰው ማስተዋወቅ ህገ መንግስቱ ላይ አይቻልም። ምንድነው ጥፋት ነው ያሳስራል የሚባል ነገር አላውቅም። መጥሪያ የሚመጣብኝ አይነት ምክንያት የለኝም። ገብተዋል ወይ አልጋ ላይ የሆነ ነገር እንዲያደርጉ አላደረኩኝም ወይ የሆነ ቦታ ወይ እንዲጋቡ ትዳር እንዲጋቡ የሆነ ነገር አላደረኩኝም። እንደዚህ አይነት ደረጃ ደግሞ ካልሄድኩኝ ህጉ ሊጠይቀኝ አይችልም። መጠየቅም ያለበት አብርሃም ነው። ለምንድን ነው ከትዳር ማ ታስወጣው ወይም ደግሞ ሄርሜላ ራሷ ለምንድነው ከትዳራችን ሩታ ራሷ ነች መጠየቅ ያለባት ከትዳራችን ውጭ ብላ እንጂ አንተም አያገባህም። ይቅርታ ገኝ አንቺም እንደዚህ አይነት ነገር ውስጥ ማትገቢ ደስ ይለኛል። እኔ ላይ አገባ እንችላለሁ ግዴታ ነው ገብተዋል። ምክንያቱም ስትጎዳ ማየት አልፈልግም። እኔ አብርሃም ሲጎዳ ማየት አልፈልግም። ምክንያቱም አንድ ሆነናል፣ ልጅ መተዋል። አንድ እስከሆንን ድረስ የእነሱን ጉዳት እኛ አንፈልገው። ፍሩስታ እዛ ጋ ስታለቅስ ምን ዘት ደስ ይለናል እኛ አይለንም። አሰብ እንደዛ አንፃር ማንም ደስ አይለውም። ታለቀ ያ ደሞ ግዴታችን ስለሆነ ነው። ለምን እናንተን መናገር ምን ይችላል? አንቺ ፊት ምንም እንደዚህ ነው ማለት አልፈልግም፣ ምክንያቱም አከብርሻለሁ። እነ ፈረንጁ ግን ሀሳባቸው ገኒ፣ እንዳንቺ አይደለም፣ በቀናነት ሳይሆን የእኛ ሀሳብ በቃ። ይኸውልሽ ገኒ፣ እሱ የሚለው ጥንፈኝነት ጠልተዋታል፣ በቃ ጠልተናታል። ምክንያቱም የገባችበት ቦታ ትክክል አደለም። ለእናንተ ልክ ልትሆን ትችላለች፣ ለእናንተ ልክ ልትሆን ትችላለች፣ ለእኛ ግን አደለም። ይሄ ነገር እኮ ነው ህግ ቦታ ሊያቀርብ ይችላል እያልን ያለ ነው እየተከራከረ ያለ ነው ማለት ነው ገኒ። ሊሆን ይችላል። ክፋት ላይ ኖርባት ይችላል፣ ግን እኛ ያየነው ነገር እያደረገች ምናምን ነው የምታዝናናው። ዝም ብላ እኮ ማጽናናት ትችላለች ችግር ገብተዋል ይሄ መለጣጣቱ ለምን አስፈለገ ሲጀመር አብረሽ ደስተኛ ሊሆን የሚችለው ከሚስቱና ከልጁ ጋር ከሌላ ሰው ስለመጣች አይደለም ደስተኛ ሊሆን አይችልም ይሄ ልጅ እንደ ገባ አይደለ አሁንም ቢሆን እኔ ምን ላይ ያገባኝ ይችላል ገብተዋል መናገር ያለብኝ ነገር ነው የተናገርኩት አይ እኔ እንዲሰማህ ብዬ አይደለም መፍትሄ ይኖራል ብዬ እኔንና አቤልም የሚያስጠይቅ ጥፋት አላጠፋንም። ኤርሜላም እንኳን አጠፋች እንኳን የሚባል በፈረንጁ አያምርም እንደዚህ አይነት ነገር። ምክንያቱም ሁሉም ነገር ስታደርግ አብሮን ነበር። ገኒ አራት መቶ ሺ ስታከብርለት ፈረንጁ ደስተኛ ነበረ። ብዙ ብዙ አጋጣሚዎች ላይ አብረን ምሳ በልተናል። ከኤርሜላ ጋር አብሮን ሆኗል።

ከፖሊስን በመጥራኝ ማስፈራር ቢሆን ከሕይወታቸው እንድትወጣ አድርገሃል። ቀጥሉ ነው እንኳ እሱ አይደለም እያልኩ ነው እንጂ እኔ እኮ መጥቼ ነው ይሄ ነገር ላይ ስጥልኝ ብያልኩት እንጂ እኔ መስጠት አቅቶኝ አይደለም። አቤልም ማግኘት ስለማልችል እሱ ስለሚያገኘው ወይ ለአቤል ወይ ለሄርሜላ ስጥልኝ እንዲሰጥ አደረኩት እንጂ ምንም ያደረገው ነገር የለም። እኔ ምንም ትዳርን ማዳን ስላለብን ብቻ ነው እንጂ ለሄርሜላ ክፉ ሆነን ወይ ለአንተ ወይ ለአቤል ክፉ ሆነን አይደለም ልትረዳ የምፈልገው ነገር ማለት ነው። ብቻ እኔ ዋናው እኔ መጥሪያውም እንደደረሳችሁ አላውቅም። ዝም ብዬ በወሬ ደረጃ ፈረንጁ መጥሪያ አስወጥቷል ሲባል ስለሰማው እኔ እንደ ቀልድ እንደሌላ ጊዜ በማስፈራሪያ እንድትወጣ ፈልጋችሁ መስሎኛል። ግን በዚህ ልክ ከባድ ደረጃ ላይ ከደረሳችሁ ከባድ ነው። እኔ ምንም እኛ ጥፋት የለም። እንደ ጥፋተኝነት ስሜትም ጭንቅላት የተሰምቶኝ አያውቅም፣ ምክንያቱም አንድ ነገር አድርጌ አላውቅም። ማንም ጥፋተኛ ጥፋተኛ ነኝ ብሎ እንደማያምን ደሞ ግልጽ ነው። እኛ አሁን የለ ምንም ነገር ጭቅጭቅ እንዲፈጠር አይደለም የጠራን ዛሬ በገንኝ ፊት ልናናገር የነበረው ነገር ይሄ ነው። ግን ደግሞ አሁን ከነአብርሽና ከነሩታ ህይወት ወጣለች። ግን ደሞ እነሱ ህይወት ላይ የማይደረግ ነገር እያደረጋችሁ ድጋሚ ወደ እነሱ ህይወት እንድትመለስ ካደረጋችሁ የሄርሚላ እጣ እናንተ ላይ እንደሚደርስ አምነና መቀበል አለበት፣ አንተም አቤልም ማለት ነው እየሰማ ከሆነ ሆነ ካሁን በኋላ ይወለም ማለሳለስ ወይም ደግሞ የሚባል ነገር የለም። እኛ ጨርሰናል። የፈለክበት ቦታ ሄደክ አሁን ከፈለክ አይ እንደዚህ ችግር የለውም። ችግር የለውም። እኔ ካንተ ጋር አልከራከርም። እኔና አንተ ቆመን ብቻችን ማውራት የምንችል ሰዎች ነው። ከገኝ በገኝ ቃላቶች ካንተ ጋር መነጋገር መሰዳደሩ ደግሞ አልፈልግም። ወይም ደሞ አንደኛ በፍቅር እንድናወራ እንጂ እንድንጣላ፣ እንድንጨቃጨቃ አይደለም የጠራኋቸው። አይ አሁን ምንም እንትን የለብኝም ይላል፣ ግን ደግሞ ሄዶ ሌላ ነገር ነው የሚያወራው። ሄርሜላ ምንም ጥፋት የለባትም። ምንም ያደረገችው ነገር የለም። ሄርሜላ አንድ ጥፋት አላጠፋችም። እሺ ካላጠፋች ደግሞ ከአሁን በኋላ ካልታስጠነቀቃት አሁንም አስጠንቀቃት ውደው አለው ስለማፈቅረው ነው። ገበዳ ልታነቅ ነው ወይም መድኃኒት ልጠጣ ነው ምናምን ብላ ልትመጣ ትችላለች። ነገም ይሄ ነገር እንደሚደገም ይኸው አሁን ነው የምናወራው። ገብቶሀል አይደል? ነገም ልትመጣ ትችላለች። ስለዚህ እንደዚህ አይነት ሀሳብ ስለሚመጣ አሁንም ከህይወቱ ትውጣ። አይመለከተንም እኛ በቃ፣ አይመለከተንም። ቅር ብሎክ አይደለም ቅርብ እንዲላ አልፈልግም ይሄ ነገር ታውቂያለሽ፣ ከኔ ጋር ሁሉም እልህ አለባቸው እና እኔ እውነቱን ከመናገር ወደ ኋላ ስለማልን ከኔ ጋር እልህ አለባቸው እና አንቺን ስላገኘ እንጂ አሁንም ቢሆን ከኔ ጋር በጸብ እንደሚያወራ መቶ ፐርሰንት እርግጠኛ ነኝ። እና አሁንም ቢሆን ይሄጣ እነሱ ጋር መድረሱ ማይቀር አሁንም ቢሆን እንደሌላ ቀን እንዳደረጉት ከዛ በፊት ደግሞ እኛ ብዙ ነገር ሰምተናል። ራሴን አጠፋለሁ ልትል የቻለችው ራሱ እና አብሩሽ እና ብሩክ እና አቤል መክረዋት እንደሆነ ሰምተናል። እና ካሁን በኋላ ግን ይህንን ነገር እናደርጋለን ካሉ ሄርሜላ ላይ የደረሰው ነገር ያለምንም ጥርጥር እነሱ ላይም ይደርሳል፣ ግድ ነው። ቤተሰቦች እናንተም ጋር በቀጣይ ቪዲዮ እንገናኛለን። ደና ቆዩልኝ። ቻው